ደግሞ ሁሉም ደግሞ በሃይሚ ነው። ሀቅ እንነጋገር ካላችሁ ምንድነው መፍትሄው? በመፍትሄው ላይ ተነጋገሩ። ምንድነው ሰብስክራይብ ማንሳት? ያብን ያብን ያብን ስልክ የያዘ ሰው እባካችሁ ደውሉ። ስለሆናችሁ ለምን መሰላችሁ? ልጁ ከብት ነው ብሩኬ የመጨረሻ ከብት ነው።

ከኔ ፍሬም የሚለው ሁለቱን ከደገፋችሁ ደግፉ፣ ከብት ምናምን አይባልም። በእግዚአብሔር ትንሽ ኮንትሮላት አድግራስ። አንቺ ው ከመውደድ ምናድርግ፣ የዋህነቱ ከብት ማለቴ እኮ የዋህነቱ ነገር ያመጣበት የዋ ከብት ነው ማለት በየዋህነቱ። እስቲ ከቤቱ ጠርቶት እንደገና፣ ይሄ ልጅ ሲናገር እኔ ከጎንክ ነኝ ማለቱ ራሱ ምን ማለት ነው? እያሳረደው እያሳረደው ነው። እዛ ጋር እውዴ፣ እኔ ይሄን ታሪክ የሰማሁት እኮ አሁን አይደለም። ይሄን ታሪክ የደረሰኝ ማለት ነው ለእኔ የደረሰኝ ቆይቷል። ምን ጊዜ መሰለሽ ከህቶቿ ጋር

እዚህ ጋር ኤኖክ በተናገረው በሚዲያ ላይ ነው የተናገረው። አለ ኤኖክ ብቻ እንድናገረው እኛ እዚህ ጋር ማለት ነው ስለበቃ ሌላ ነገር እንዳታወሩ መከበር ያለብን ስለ ራሳችን ስለ ማዳም ቅመሞች ነው ገባል። እዚህ ጋር እኛ ከንቀን ድቀን መረገጥና መሰደብ የለብን። ደስ ይላል ኮሜንት ብዘጊ

አሁን እኔ ይጠንቀቁ። ጠላታቸው ከሩቅ አይደለም፣ የገዛ ጓደኞቻቸው ነው ብለን

እያንዳንድ ድምጽ ሻላ ይሻሉ። እኔ ምንም አልተሳደብኩም። ሄኖክን ነው የተናገርኩት። ሄኖክ ነው የተናገርኩት። ሄኖክ ለምን እንደዚህ ይለዋል ብዬ የተናገርኩት ሄኖክን ነው። ሌላ ማንን ተናገርኩ? ብሩኬ ከብት ነው ብለሽ እየተሳደብሽ ነበር ያለችነው ነው። ብሩኬ ማለት አልሽም። አንቺ እንደዚህ እኮ ከብት ነው እኮ እሱ ነው ያለችበት ምክንያት የዋህ ከብት ነው እሱ፣ ጠላት ወደ ጀምር አለ እሱ ግን እሱ ግን እኔ ከጎንህ አለሁኝ አለ። እሱ ግን ጠላት ወዳጁን አያውቅም። ልጁ ከብት ነው የዋህ እኔ

እዚጋ ያለችው ሚልኝ ያለችው ምንድን ነው? ሄኖክ የተጠቀሙ ወጠላቶቹ ያሉት ካጠገቡ ነው ልጁ ምንም ማያቅም የዋህ ነው ብላ ከቅድም ጀምሮ ሌላ ያዩ ነው ብላ እያለቀሰች፣ በክፋት አቶሰጅባት በክፋት አይደለም የተናገረች አዎ፣ ጨረቃ እንት እንዳት በክፉ እንዳትስ እዚጋ ኖ መባት ካለበት ኖ ነው። እዚህ ጋር ፎቶ ለመዘግዘግ መፎንከር ካለ ይዘግዘግ። አይደለም እኛ አብይ አህመድ

አሁንም ስም ያ ኤፍሬም የሃይሚ እህት ብላችሁ እናንተ የምታወሩትን አጠቁም እያንዳንዱ የምታወሩትን ነገር እየሰማዎች ነበር። ችግራችሁ አንዱ ነው። ሀይ አንቺ ለኤፍሬም ተቆርጓልምን አገባሽ። ሌላ አንዴ ላውራ። ረቃ የምትባለች እኔ አላቅሽም፣ ግን ይቅርታ መጀመሪያ ላይ ማለት ነው። በስሜት ሆናች ሳሚልኝ የምትባለው ገብታ ብሩክ የዋህ ነው፣ ከብት ነው ስትል፣ እኔም ዩኬን አብሮቼ እንደሱ አትረየ ፐርሰናል የሚለካ ነገር ሰዎች የሚተረጉሙት በሌላ ነገር ነው። ይህ ጠላት ነው ብላ ብሌን ስትናገር፣ ብሌ ኖ ፋሚሊ፣ ፋሚሊ ያለን ተው፣ ስለ ፋሚሊ አታንሱ ተባባልና እኛ የምናወራው ዛሬ ኤኖ በሰራው ቪዲዮ ዙሪያ ነው ተባለ። ማለት የቃላት ግድፈት ነው። እለፍ ያለ ማለት ያው ከመወደዳው ተነሳ ነው። እና ደግሞ ሪስፔክት አድርግ ሰውን ስታውሪ

ቤተሰብ ቤተሰብ ማለት ነው። እኔ ነኝ የተናገርኩት። እኔ የተናገርኩት ደግሞ እኔ የደረሰኝ መረጃ ስላለ ነው። እሺ፣ ሃይሚ ከብሩኬ ጋር እንዳትሆን የደረሰኝ መረጃ ስላለኝ ነው የተናገርኩት። ቤተሰብ ቤተሰብ። ኤፍሬም ኤፍሬም፣ ስት ልንገርሽ የፈለገው ህንጣ፣ ወንድሟ ኤፍሬም ሃይሚ ከብሩኬ ጋር እንድትሆን አይፈልግም። መረጃው ላምጠልሽ እንዴ? አዎ አምጪልኝ፣ መረጃው ቆይ። ማለት ማመን ነው እሺ? የእናንተስ ከፋ። የምሬ ነው፣ በጣም ነው። ለእነሱ የምንቆረቀረው አንድ ስደተኛ ሚስኪን አላቅ ሆነች። የምትፎክርባት ማነች አንቺ? የሚመራት ከሆነች እሷ የሚመራት ነች። እሷ ትደርስልሻለች። እነሱ ግን አይደርሱልንም። እዚህ ጋር ማሰብ ያለብህ

እኛ የምናወራው ስለማንም ማንም ማደል ነበረም የምናወራው እነሱ ልብ እንዲገዙ እነሱ ህፃናቶች ናቸው፣ እነሱ ልጆች ናቸው። መሀላቸው ገብተው ነው እንጂ ሊያደርጓቸው የሚችሉ ያውራ ነው። የራሳችንን የራሳችንን ሀሳብ ነው። አንቺ ግን እኛን ከፍ ዝቅ ልታረጊ መብሌለሸ ነው ነሽ እንደገና ደግሞ ግን እኮ የምታወሩ ወሬ ከትልልቅ ሰው የሚጠበቅ አልነበረም። እየሰማሁ ነው። እና ደሞ ማለት ነው እንድናከብር እቡ እሺ፣ አንቺ ፎቶ አዲስ እኔ እኮ ያልኩት ብሩኬን ጣልቻው አይደለም። እኔ ብሩኬ እና በሄኖክ ቅድም ባየሁት በሄኖክ በጣም ተበሳጭቻለሁ፣ በጣም ተናድጃለሁ። ይሄ ልጅ የዋህ ነው። ይሄ ልጅ ከብት ነው፣ የዋህ ነው። የዋህነቱን ተጠቅመው ይሄን ልጅ ያዩት ነው። ይሄን ልጅ ዞሮ ደግሞ ነገጧት ደግሞ ይሄን ልጅ እንዳይገሉት ብቻ ይቺን ልጅንም እንዳይገሏት። እኔ ምፈራው ይሄንን ነው ነው ያልኩት እንጂ ብሩኬ ጥራሽ ሀይሚን እና ብሩኬን እኮ የኔ ማለት ነው ብሩክና ሄይኒ ለእኔ ቦታ ማለት ነው፣ ልዩ ቦታዬ ብሩኬ እንደ ልጄ የሞተው ልጄ በሞተው ልጄ የማየው ነው። ለሌላ ነገር አይደለም። እኔ ብሩክን ልሰድበው አይደለም፣ ብሩክን ሰድፌው አይደለም እዚህ ጋ ማለት ነው እንጂ